ሶስት ነገሮች ላይ ማተኮር ፈልጋለሁ። መጀመሪያ ምን እንደተሰማኝ፣ የዚህ ክፍለ ሀገር ተወላጅ ነኝ። እዚህ ክፍለ ሀገር ተወላጅ እንደመሆኔ እዚህ እንደማደጌ አሁን ይሄን ሳይ ምን ተሰማኝ የሚለውን ነገር ማንሳት ፈልጋለሁ። ትላንት ያየነው ሀረና ብሉቅ አባቴ ታላቅ ወንድሜ ትግል ያደረጉበት እኔ ከብት የጠበቅኩበት ቦታ ነው። የባሌ ደኖች የነጻነት ተዋጊዎችን ሽፋን በመስጠት ብዙ ዘፈኖች አሉ። እንደ አንድ ትግል አካል ነው የሚቆጠሩት እና ስናድግ ከዚህ ጋር ነው ያደግነው። አሁን ምን ተቀየረ ነው ወደዛ ነው የሚሄደው። ጠቅላይ ሚኒስትሩ ለጠየቁት ጥያቄ ይሄ ሁሉ ሀብት እያለ ለምንድን ነው ያላደግ ነው የሚለው። ከውጭ ስንገባ አግኝተውን በሁለት ሳምንት መሰለኝ እንደገና ጠርተውን ቪዲዮ አሳዩን። ቪዲዮ አሳዩንና አዲስ አበባን እንደዚህ አድርጌ መቀየር ፈልጋለው አሉ። ከዛ ሸራተን ሄደን ገመገምን እኛ ከመሪዎቻችን ጋር። እኛ የምናውቀው ፖለቲካ ነው፣ ፖለቲካ ነው። ስለ ፖለቲካ ነው ጠቅላይ ሚኒስትሩ ከኛ ጋር ፖለቲካ አላወሩም ስለ እድገት አወሩ እና እኛ የምናውቁ ስንት አመት ያደግንበት ሰልፍ ተርሚኔሽን ኢምፓየር የኦሮሞ ነጻነት ምናምን ሁሉ ትተው ስለ እድገት አወሩ እና ከዛ ወዲህ ሳይ ይሄ አቋማቸው ኮንሲስተንት ነው ኮንሲስተንት ነው እንግዲህ ከኛ በምንድን ነው የሚለየው ከዚህ በፊት ከነበሩት መሪዎች የሚለየው ምንድን ነው የእይታ ጉዳይ ነው ማይንድሴት እሳቸው ማይንድሴታቸው ዴቨሎፕመንታሊስት ነው ሀብት በመፍጠር እኔ ባሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቼው አላውቅም። ሶፍ ዑመርም ስምንተኛ ክፍል የጂኦግራፊ አስተማሪ አምጥቶ አሳይቶናል። ሀብት ይሆናል አይደለም፣ አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ እድገት አካል ይሆናል በሚል አላየንም እና የተቀየረው ነገር እርሶ መጽሐፍ ቻፕተር ዋንም ላይ አለ የኢትዮጵያ የመቆርቆዝ ትልቁ ትልቁ ፋክተር የእይታ ነው ይላል እና ማይንድሴት ማይንድሴት ከሌለ ፓራዳይም ሺፍት አይኖርም። እኔ ብልጽግና ሲመሰረት እንዴት እንደተደሰትኩ ልነግራችሁ አልችልም። ያደኩበት ድርጅት በጣም ወደዋለሁ፣ አልዋሻችሁም። ግን አይ ወንቱ ሺፍት ፓራዳይም ሺፍት ማድረግ ስለምፈልግ ከዘርፈ ብዙ የእድገት ፕሮግራም ነው የሚከተሉት። የእርሻ አለ፣ አርባን ትራንስፎርሜሽን አለ፣ የቱሪዝም አለ፣ የቴክኖሎጂ አለ። ይሄ እንግዲህ ትልቅ ፋክተር ነው። ካፒታል ክሪኤሽን፣ ካፒታል አኩሚሌሽን ላይ ነው ፎከስ የሚያደርጉት። ዚስ ሳለቱ ኢምፖርታንት ፋክተር ፎር ትራንስፎርሜሽን እና እኔ የቆረቆዝ ነው የእይታ ጉዳይ ነው። አሁን ከዛ ዲፓርቸር እያደረግን ያለነው ማይንድ ሴት ነው። ይሄን ደግሞ አይዲዮሎጂ ማድረግ አለብን፣ የህዝቡ አይዲዮሎጂ፣ የታጋዮች አይዲዮሎጂ፣ የቢሮክራሲው አይዲዮሎጂ ማድረግ አለብን። የመፍጠር የመፍጠን፣ ሰርቪስ የማድረግ ይሄን ካረግን ትልቅ ነገር ማድረግ እንችላለን የሚል ነው። ሌላው እኔ ኦብዘርቭ አረግ ያለው እዚህ ውስጥ ያላችሁትን ኦልሞስት ከሁላችሁም ጋር በቅርበት እንደ ጓደኝነት የምናወራው። በጋራ ያለን ነው የሚበዛው ከዲፈረንሱ ይልቅ በጋራ ያለን ነገር ይበዛል በዘ ሴም ታይም ኮንፍሊክት የምንገባበት ምክንያት ሜይ ቢ ታይም ወስደን ዴሊብሬሽን ጠቅላይ ሚኒስትሩ እሳቸው አጠገብ ስለነበርኩ ያ በር ያልተከፈለለት ሰው አልነበረም እዛ ቤት ያልመጣ ፖለቲከኛ በፖለቲካ መሪ እዛ ያልመጣ የሃይማኖት መሪ አልነበረም በት ያንን ኦፖርቹኒቲ የተጠቀመ አለ ያልተጠቀመ አለ እና እኔ ትልቅ ተስፋ ነው የሚታየኝ ትልቅ ትልቅ ስቴት ትራንስፎርሜሽን ነው የምታዩ። እየዞረ ነው እየዞረ ነው ይዞራል። ኢትዮጵያ ትቀየራለች። የሚላለኝ ሁላችሁንም ስላገኘዋችሁ ደስ ብሎኛል። አመሰግናለሁ።